ባለም አቀፍ ደረጃ የተደረገጉ የሴቶችና ህጻናት ህጎች ቢኖሩም በትግራይ ሴቶችና ህጻናት የተፈጸመም ሆነ እየተፈጸመ ስላለው ጥቃት ግን ማቆም አልቻለም ሲሉ ሴቶች ገለጹ። በሰላም እጦት ምክንያት ቅድሚያ ተጠቂ ሴቶች በመሆናቸው ሰላሙ ሙሉ በሙሉ ተፈጻሚ እንዲሆንም በሴቶችና ህጻናት ጥቃት ዙሪያ የሚሰራው አርአያ ዘሩ ይሁን ምግባረሰናይ ድርጅት ባዘጋጀው መድረክ ላይ ጥሪ አቅርበዋል። ተጨማሪያለን በሀገሪቱ የሴቶችና ህጻናት ሰብአዊ መብት የሚከበርባቸው የተደነገጉ ህጎች መኖራቸው የሚታወቅ ሲሆን እንደ ሀገር የተደነገጉ ህጎች በትግራይ ሴቶችና ህጻናት ተግባራዊ አለመደረጋቸው ግን በትግራይ በነበረው ጆኖሳይዳዊ ጦርነት ከአካላዊ እስከ ስነ ልቦናዊ ጥቃት የደረሰባቸው ሴቶችና ህጻናት ምስክር ናቸው። ይህንን አስመልክቶም በሴቶችና ህጻናት መብት ዙሪያ የሚሰራው አርአያ ዘሪሁን ምግባረ ሰናይ ድርጅትም ለሴቶች የግንዛቤ ማስጨበጫ ስልጠናዎች እየሰጠ የሚገኝ ሲሆን የሴቶች ህጻናትና ህጻናት መብት በማስከበር ረገድ ከፍተኛ ክፍተት መኖሩን የድርጅቱ አስተባባሪ አቶ ጸጋ ብርሃን ገብረ መድህን ይገልጻሉ። ያው የትግራይ ጦርነት ተከትሎ ብዙ ነገር ወድሟል። አንደኛው ከወደሙት ተቋማት አንዱ የህግ ተቋም ነው። ስለዚህ በህግ ዙሪያ ብዙ ነገር የወደመበት ሂደት ነው ያለው፣ ማለት ትግራይ ውስጥ። ስለዚህ በዚህ ዙሪያ በመብት ማስከበር፣ በህጻናትና በሴቶች በተለይ በመብት ማስከበር ዙሪያ ብዙ ክፍተቶች እንዳሉ ይታወቃል። በዚያ የሚሰሩ ተቋማት በሳይኮሶሻል ሰፖርት በሴቶችና ህፃናት ሳይኮሶሻል ሰፖርት ብዙ ክፍተት እንዳለና በዛ ዙሪያ ብዙ ሊያግዙ እንደሚችሉ ለመጠቆም እወዳለሁ። ድርጅቱ በሚሰጠው የግንዛቤ ማስጨበጫ መድረክ ላይ የተገኙት ሴቶች በበኩላቸው እንደ ሀገር ብሎም በዓለም አቀፍ ደረጃ የተደነገጉ ሕጎች ተግባራዊነታቸው እምብዛ መሆኑን በማንሳት በተለይም የትግራይ ሴቶች ከደረሰባቸው ጥቃት ለማገገም ከፍተኛ በጀትና ርብርብ እንደሚያስፈልግም ይጠቁማሉ። ባለፈው ጦርነት በሴቶችና ህጻናት አካላት ላይ ብዙ ጥቃት ደርሷል። የፍትህ አካላት በጣም ትኩረት ሰጥተው ትኩረት ሰጥተው ሊሰሩበት ይገባል ብዬ ነው ማስበው። ኢትዮጵያም ያው በስምምነት የፈረመችባቸው የህፃናትና የሴቶች መብት ላይ አለ። እዛ ላይ እንደ አለም እንደ ህግ እንደ ኢትዮጵያም እስካሁን ምንም እየተሰራ ያለ ስራ አለ ብዬ ባላስብም፣ ተጠናክረን ካልሰራን ግን ጥቃቱ አሁንም እየቀጠለ ስለሆነ አስቸጋሪ ይሆናል።

እንደሚታወቀው በትግራይ በነበረው ጦርነት ምክንያት ሰፊ የሆነ ጥቃት በሴቶች ላይና ህፃናት ደርሰዋል። ጦርነቱ አጠቃላይ እንደ ማህበረሰብ ከፍተኛ ችግር አድርሰዋል። በተለይ ደግሞ በሴቶች ላይ ከፍተኛ ጾታዊ ጥቃት ደርሰዋል። ይህ በመሆኑም የጥቃቱ ሰለባ የሆኑት ሴቶች ከስነልቦናዊ ጉዳታቸው ገና አላገግሙም። በቀላሉም ሊያገግሙ አይችሉም። ረጅም የሆነ ጊዜና ከፍተኛ የሆነ በጀት ይጠይቃል። አክለውም የትግራይ ሴቶች ከደረሰባቸው ጥቃት እንዲያገግሙ በተወሰኑ ምግባረ ሰናይ የድርጅቶች እየተደረጉ ያሉ እንቅስቃሴዎች ቢኖሩም ከችግሩ ስፋት አንጻር የማይመጣጠን መሆኑንና በሚመለከታቸው አካላት በኩል ከፍተኛ የኃላፊነት ጉድለት እንደሚስተዋልም አንስተዋል። ዓለም አቀፋዊ ሕግ ያው የሰብአዊ መብት ተሟጋቾች ተባብረው እንዲሰሩ ነው የሚደነግገው። በተግባር ስናየው ግን እየተሰራ አይደለም። ጥቃቱም እንደቀጠለ ነው። የተጠቁትም ገና እያገገሙ ነው። በአስተሳሰብም እንዲቀየሩ፣ ሞራሊም ሁሉም እንዲደገፉ ሁላችንም

በሴቶች ጥቃት ላይ አስመልክተው የሚሰሩ ስራዎች የተቀዛቀዙ ናቸው። በእርግጥ ጥቃት ለደረሰባቸው ሴቶች ተከትሎ በምግባረሰናይ ድርጅቶች በኩል የተወሰነ እገዛዎችን ይደረጋሉ። ነገር ግን እዚህ ግባ የማይባል ነው። የተጠቁ ሴቶች ሙሉ በሙሉ የሚያገግሙበት አይደለም። በዚህ ዙሪያ በተለይ የሰብዓዊ መብት ተሟጓች አካላት ስራቸውን በአግባቡ ሊሰሩ ይገባል። የሰብዓዊ መብት ተሟጓች አካላት ለሴቶችና ህፃናት ሊቆሙ ይገባል። ለሴቶችና ህፃናት የሰላም ዋጋ ከፍተኛ በመሆኑ የፕሪቶሪያ ውል በሙልእነት ተተግብሮ በትግራይ የተሟላ ሰላም እንዲኖርም ጥሪ አድርገዋል። ሰላም ለሴቶችና ህፃናት ትልቅ ሚና ነው ያለው ከዛ ቀጥሎም ለሁሉ ማህበረሰብ ለሁሉ ማህበረሰብ። እንደ ትግራይ ህዝብ ደግሞ ሰላም ባለመኖሩ በዚህ ጦርነት ብዙ ጉዳት ደርሶብናል። በዚህ ጉዳት ደግሞ ትልቁ ተጠቂ የሆኑ አካላት ህፃናትና ሴቶች ናቸው። ስለዚህ ይህንን ውል የተፈራረሙ አካላት ግን በሴቶችና በህፃናት ስም የፕሪቶሪያ ውል ወደ ተግባር ተሸጋግሮ ሰላም እንዲሆን ነው ጥሬ ማስተላለፈው። ሰላም ተዚህሉስ ያው ቅድሚያ ዝጥቃ ህጻንን ታደን እያአይልናለና ዋላ ሰላም ከሌለ ቅድሚያ የሚጠቁት ሴቶችና ህጻናት ናቸው። አንዲት እናት ተጠቃች ማለት ደግሞ ሙሉ ቤተሰብ ነው የሚጠቃው፣ ብሎም የማህበረሰብ ክፍል ይጎዳል። ስለዚህ አሁንም እየቀጠለ ያለውን የሴቶችና ህጻናት መብት ጥሰት እንዲቆም የፕሪቶሪያው ስምምነት መተግበር አለበት። በተሸራረፈ ሳይሆን በሙሉነት ተተግብረው ተፈናቃይ እናቶችም የሚመለሱበት ሁኔታ ሊፈጠር ይገባል።